ሰላም ሰላም! ቅዱሳን እንዴት ናችሁ? የፓስተር ኃይሌ የዩቲዩብ ተከታታዮች ሰላም ለእናንተ ይሁን። እግዚአብሔር ለዘላለም ይባረክ። ዛሬም እንደተለመደው በእግዚአብሔር ቃል ወደ እናንተ መጥቻለሁ። በልቤ ውስጥ ሰሞኑን ሲመላለስ የነበረ የእግዚአብሔር ቃል አለ እና ያንን የእግዚአብሔር ቃል በአንድ መድረክ ላይ አገልግየዋለሁ። እናንተ የዩቲዩብ ተከታታዮች ደግሞ እንድትሰሙት ጥቂት ደቂቃ ለእናንተ አስተላልፍላችኋለሁ ክብር ለኢየሱስ ይሁን ህብረትን በመጠበቅ የሚገኝ ድል የሚል ሀሳብ አለው እና በዚህ ውስጥ ህብረታችሁን ጠብቁ የሚል መልእክት ላስተላልፍ ነው ህብረታችሁን ጠብቁ ያው ህብረታችን እንደሚታወቀው ከእግዚአብሔር ጋራ ያለን ህብረት አለ እርስ በእርስ በቤት ውስጥ እንደ ቤተሰብ ያለን ህብረት አለ እንደ አማኝ ደግሞ በቤተ ክርስቲያን ውስጥ ያለ ህብረት አለ እንዲሁም ደግሞ እግዚአብሔር አምላክ ከማህበረሰብ ጋር ያለን ህብረትና አንድነት አለ እና ትልቁ ህብረታችን ከእግዚአብሔር ከአባታችን ጋር ያለን ህብረት ነው። እንዲሁም ቤተሰብ ውስጥ ያለ እንደ ባለትዳር፣ እንደ ልጆች በህብረት ውስጥ በቤት ውስጥ ያለ ህብረት አለ። እንደ ቤተ ክርስቲያን ደግሞ በቤተ ክርስቲያን ውስጥ የተለያዩ ህብረቶች አሉ እና ህብረትን በመጠበቅ የሚገኝ ድል የሚል ሀሳብ ያለው መልዕክት ነው። ድል የማይፈልግ ማንም የለም። እንደ ሀገር እንደ ቤተ ክርስቲያን፣ እንደ ቤተሰብ እና እንደ ግለሰብ ድል እንፈልጋለን። ስኬት እንፈልጋለን። መከናወን እንፈልጋለን። ያሰብነው ያቀርነው ነገር ተከናውኑ፣ ተሳክቶ ፍሬ ማየት እንፈልጋለን እና ድል ፍሬ ነው። መከናወን ፍሬ ነው። የሆነ ያሰብነው ሀሳብ ያቀርነው እቅድ በተግባር ሆኖ ስናየው ነው እና መጽሐፍ ቅዱሳችንን ከሁለት ቦታ ላይ ማየት ፈልጋለው ሐዋርያ ሥራ ምዕራፍ ሁለት ላይ እና ነህሚያ መጽሐፍ ምዕራፍ ሁለት ላይ ተመሳሳይ ሐሳብ ወደ ልቤ መጥቷል። እኔም ሳጠና ሁለቱም ሐሳብ እንደ እግዚአብሔር ቃል ተመሳሳይ ሆኖብኛል። የመጀመሪያው የሐዋርያ ሥራ ትዝ ይላችኋል፣ ጌታችን ኢየሱስ ክርስቶስ ሐዋርያትን መርጦ ሾሟቸው፣ እንደገና በአንድ ልብ በአንድ መንፈስ እግዚአብሔርን እየጠበቁ ያንን ቃል ኪዳን ወይንም ደግሞ የመንፈስ ቅዱስን መምጣት የጠበቁ ያለበት ሰዓት ነው። ምዕራፍ ሁለትን ምዕራፍ ሁለት ገና ቁጥር አንድን በባለ አምሳ ቀን እያለ ይጀምራል እና ሁሉም በአንድ ልብ በአንድ መንፈስ በአንድ ሀሳብ ሆነው ሳለ መንፈስ ቅዱስ በላያቸው ላይ እንደመጣ መጽሐፍ ይናገራል። ያ የመጣው መንፈስ ቅዱስ ትዝ ይላቸዋል። በኃጢአት ምክንያት የፈረሰውን የሰው ልጅ ወይንም ደግሞ በኃጢአት ምክንያት ከእግዚአብሔር ሀሳብና ፍቃድ የወጣውን የሰው ልጅ ወደ እግዚአብሔር ሀሳብ ለመመለስ ወይንም የፈረሰውን ቅጥር ወይንም ደግሞ ከእግዚአብሔር የተለየውን ትውልድ ወደ እግዚአብሔር ማምጣት ነው። እንደምናውቀው በይሁዳ በኢየሩሳሌም እንዲሁም በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሏቸው ጌታ ኢየሱስ ሲያስታጥቃቸው ወይም ሲያዘጋጃቸው እንደነበረ እንመለከታለን። ስለዚህ በይሁዳ ወንጌል ይሰበካል፣ በሰማሪያ ወንጌል ይሰበካል፣ እንዲሁም በሰማሪያ ወንጌል ይሰበካል። ያ ወንጌል ደግሞ ንስሐ ግቡ ነው። ወደ እግዚአብሔር ሀሳብና ፍቃድ ተመለሱ ታረቁ ነው። የፈረሰው ህብረት ይታደስ ነው። ነህሚያ መጽሐፍ ላይም እንደዚሁ ነህሚያ ትዝ ይላችኋል። ምራፍ አንድ ላይ ስለ ወገኖቹ፣ ስለ ኢየሩሳሌም፣ ስለ ቅጥሩ እንዲሁም ደግሞ ስለ ቤተ መቅደስ ጠየቀ፣ ወንድሞችን ጠየቀ ይለናል ምራፍ አንድ ላይ ከዛ ኢየሩሳሌም ቅጥሩ እንደፈረሰ እንደሰማ መጽሐፍ ይናገራል። ሰማ ይላል እና በሰማው ቃል ደግሞ አዘነ። እጅግ ብዙ ቀን አለቀስኩ ይላል ምራፍ አንድ ስናነብ አለቀስኩ ይላል ደግሞም እንዳዘነ መጽሐፍ ይናገራል። ከዛ በኋላ ደግሞ ጾመ ጸለ ይለናል። ራሱ ይነግረናል። ጾም ኩኝ ጸለይ ኩኝ ይላል። ከዛ ምዕራፍ ሁለት ላይ መጾሙ መጸለዩ ትልቅ ውጤታማ አድርጎታል። ምን አድርጎታል? ኢየሩሳሌምን ለመስራት ወይንም ለማደስ የሚያስፈልገውን ነገር በጊዜው ከነበረው ንጉስ ወይንም ደግሞ የጠጃ አሳላፊ ነበር ይለናል። የእግዚአብሔር ሰው ነህሚያ እና ከንጉሱ የሚያስፈልገውን እንደተቀበለ መጽሐፍ ይነግረናል። ንጉሱ ፊት በደረሰ ጊዜ ምን ሆነ ነው በጊዜው በሰማው ነገር አዝኖ ልቡ ወርዶ ፊቱ ሁሉ እንደ ህመምተኛ ሆኖ ስለነበረ ምን ሆንክ ብሎ ንጉሱ በጠየቀው ጊዜ ስለ ኢየሩሳሌም፣ ስለ አባቶቹ ከተማ ስለ አባቶቹ ቅጥር እንደፈረሰና ያ ያ ደግሞ ህመምተኛ እንዳስመሰለው ሲናገር ምን ትጠይቀኛል? ባጭሩ ነው እየተናገርኩ ያለሁት የሚያስፈልገውን ነገር ጠየቀ። ንጉስ ምሻ እና ምዕራፍ ሁለት ላይ ያለውን ቃል ላንብብላችሁ። ምዕራፍ ሁለት ላይ እንደዚህ ይላል። ምዕራፍ ሁለት መጨረሻው አካባቢ ላይ ማለት ነው። እንዲህ ይላል እኔም የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ። እኛ ባሪያዎቹ የሚል ቃል አለ። እኛ የሚል ቃል አለ። እኛ ውስጥ ህብረት አለ፣ አንድነት አለ። እና እኛ ባሪያዎቹ ተነስተን እንሰራለን የሚል ቃል አለ። ከዛ የሰማይ አምላክ ያከናውንልናል የሚል ቃል አለ። እቺ ቃል በጣም ወድጃት አለሁ። እኛ በሚለው ውስጥ የእግዚአብሔር ሰው ምንም ቅናት ቢኖርበት ምንም ቢጸልይ ምንም ደግሞ ስለ ኢየሩሳሌም መጠገን መሰራት ቅናት ቢኖረውም መነሳሳት ቢኖረውም ገንዘብ ቢኖረውም ብቻውን ግን መስራት አይችልም። ወዳጆቼ፣ ብቻችንን የምንሮጠው ሩጫ ወይም ብቻችንን የምናደርገው ነገር ብዙ ውጤታማ አደረገን እንደ ቤተሰብ እንደ ግለሰብ ብቻችንን ከእግዚአብሔር ጋር ካልሰራን፣ ከእግዚአብሔር ጋር ካለፋን ብቻችንን የምንሮጠው ሩጫ ብቻችንን እንትን ነው፣ ድካም ነው። እግዚአብሔር የሌለበት ሕብረት የሌለበት እንደ ቤተ ክርስቲያን ብቻችንን የምናደርገው እንደ ግለሰብ እንደ ሀገርም ብቻን የምናደርገው ነገር ምንም ውጤት የለውም። እና የእግዚአብሔር ሰው ነህምያ ሲናገር እኛ ባሪያዎቹ ተነስተን እንሰራለን የሚል ቃል እናገኛለን። እኛ እና ከዛ ከፍ ያለውን ክፍል ስናነበው በኢየሩሳሌም ላይ ስለነበሩ ሽማግሌዎች ስለ አባቶች አባቶችን፣ ሽማግሌዎችን፣ ሰዎችን ሰብስቦ ስለ መሰደባቸው፣ ስለ ቅጥሩ መፍረስ፣ ስለሆነባቸው ነገር ሁሉ አወራቸው። እና የእግዚአብሔር እጅ ወይም ደግሞ እግዚአብሔር ከእሱ ጋር እንደነበረ በተረዱ ጊዜ እጃቸውን ሰጡት፣ በቃ ልባቸውን ሰጡት። ከእሱ ጋር ለመስራት እንደተነሳሱ አብረውት እንደሚሰሩ ቃል ገቡለት እና ይህንን በሆነ ጊዜ ያው ጠላት እንደተነሳ መጽሐፉ ይናገራል። እነ ኦሮናያው ሰንበሌጥ እና ሞናው ጦቢያ እያለ እነ ጌሳም እያለ መጽሐፍ ይናገራል። በንቀት ዓይን አዩቸው፣ ተመለከቷቸው። የሚሰሩትን ስራ እናናቁባቸው ብዙ ነገር ይላል። በእርግጥ በህብረት ስንነሳ ከእግዚአብሔር ጋር ለመስራት ስንነሳ፣ እንዲሁም በህብረት ውስጥ ለመስራት ስንነሳ በዙሪያችን ጠላት በደንብ በደንብ ይነሳል። እውነት ነው፣ ይነሳል። መጽሐፉ እንደ ምሳሌ ይነግረናል። እንዲሁም ሐዋርያት ሥራ ላይ ገና ምዕራፍ ሁለት ላይ ወንጌል ለመስበክ ተነሱ እና ጉሽ ጠጥተው ነው የሚል ነገር ሰክረው ነው የሚል ነገር ተነሳ። ምዕራፍ ሦስት ላይ ሐዋርያቶች በመንፈስ ቅዱስ አማካኝነት ሽባውን ሲፈውሱ የተለያየ ጦርነት ተነሳባቸው። እስከ መታሰር፣ እስከ መደብደብ ብዙ መከራ ደረሰባቸው። ምዕራፍ አራት ላይ ተዚላችኋል በጣም ተሰብስበው ያለቅሱ ነበር። በአንድ ልብ፣ በአንድ መንፈስ፣ በአንድ ነፍስ በእግዚአብሔር ፊት ቀርበው ይጸልዩ ነበረ። ከነበረው ማዕበል ወጀብ የተነሳ ማለት ነው። ለመስራት ሲነሱ የፈረሰውን ቅጥር ወይንም ደግሞ ከእግዚአብሔር ሐሳብ የተለየውን የሰውን ልጅ ንስሐ ግባ ብሎ በመስበክ ስለ ኢየሱስ አዳኝነት መዳን በሌላ በማንም የለም ብለው ሲሰብኩ፣ ስለ ኢየሱስ ሲያወሩ እጅግ በጣም ብዙ ማዕበልና ወጀብ እንደተነሳባቸው ሐዋርያት ስራ በብዙ ይነግርናል እና የፈረሰን ቅጥር ለመስራት በተነሳሳችሁ ቁጥር የፈረሰን ቅጥር ለመስራት በብዙ በተጋችሁ ቁጥር የተለያየ ማዕበል የተለያየ ወጀብ ይነሳል። እውነት ነው። ነገር ግን ከማዕበሉ በላይ ከወጀቡ በላይ የሰማይ አምላክ እግዚአብሔር መከናወን ይሰጣል እና ማዕበሉ ወጀቡ ህብረታችሁን፣ አንድነታችሁን የመጀመሪያው ከእግዚአብሔር ጋር ያላችሁን አንድነት፣ ሁለተኛ እርስ በርስ ያላችሁን ህብረትና አንድነት እንዳያስቆማችሁ፣ እንዳይበታትናችሁ እዚህ ላይ ቆም ብለን ማሰብ እንዳለብን መጽሐፉ በደንብ ያስተምረናል። እና እኛ ብሎ የእግዚአብሔር ሰው ነህሚያ ሲናገር ይሄ ቃል በልቤ ውስጥ በጣም እኔ አላለ እኔ አላለም ብቻው ምንም እንደማያመጣ ገንዘብ ኦልሬዲ አለው ንጉሱ ብዙ ነገር ፈቅዶለታል። እውነት ነው። ግን ብቻውን ቅጥር እንደማይጠግን ቅጥር እንደማይሰራ ነህሚያ ገብቶታል። በህብረት ውስጥ ያለ አንድነት፣ በህብረት ውስጥ ያለ መከናወንና ስኬት ስለገባው እኛ ተነስተን እንሰራለን እኛ ከሰራን ደግሞ እግዚአብሔር መከናወን ይሰጠናል ብሎ አምኖ ሲናገር እንመለከታለን። ወዳጆቼ ብዙ አላስረዝምም። እንደ ቤተሰብ በህብረት ከተነሳችሁ በግልም ከእግዚአብሔር ጋር በህብረት ከተነሳችሁ ለመስራት እንደ ቤተ ክርስቲያንም በህብረት በአንድነት ከተነሳን እግዚአብሔር አምላክ በህብረት ደስ ይለዋል። በህብረት መካከል ፌኖ ማድረግ እግዚአብሔር ይፈልጋል። በህብረት መካከል መገኘት ይፈልጋል። በህብረት መካከል እግዚአብሔር አምላክ መስራት ይፈልጋል አለ። የቤተ ክርስቲያን ራስ የሆነው ክርስቶስ በቤተ ክርስቲያን መስራት ይፈልጋል። አብሮ የእግዚአብሔር ስራ ከሚሰሩት ጋር አብሮ መስራት ይፈልጋል። መከናወን መስጠት ይፈልጋል። ድል መስጠት ይፈልጋል። ፍሬ መስጠት ይፈልጋል። ማብዛት ይፈልጋል። እኛ ህብረት ካለን፣ እኛ አንድነት ካለን፣ በግል ከእግዚአብሔር ጋር ህብረት አንድነት ካለን እንዲሁም በተለያየ ህብረት ውስጥ አንድነትና ህብረታችንን የምንጠብቅ ከሆነ እግዚአብሔር ከእኛ ጋር ይሰራል። እግዚአብሔር ደግሞ መከናወን ይሰጠናል። ስለዚህ የመጨረሻ ልነግራችሁ የምፈልገው ነገር ነህሚያና አብሮት የነበሩ ሰዎች እኛ ብሎ ነህሚያ እንደተናገረው እኛ ተነስተን እንሰራለን ብሎ ሲናገር እንደተለመደ ተመለከት ነው። በእኛ ውስጥ ያለ አንድነት፣ በእኛ ውስጥ ያለ ህብረት፣ በእኛ ውስጥ ያለ ድል እጅግ ታላቅ እንደሆነ መጽሐፍ ይናገራል። እና መጽሐፉን ስትጨርሱት ነህምያ የጀመረውን እንደጨረሰ በህብረት ማለት ነው የጀመረውን እንደጨረሰ መጽሐፉ ይነግረናል። አዎ ሚንቅ ነበር፣ ሚተች ነበር እንደውም የሰራችሁትን ቅጥር ቀበሮ ሚወጣበት ይፈርሳል እያሉ ሲያናንቁ ነበር። የሚሰራ ሰው በአንድም በሌላ ተች አለበት። የሚሰራ ሰው ሁሌ ጠላት አለበት። ወዳጆቼ ጠላት የበዛባችሁ ካላችሁ ስለምትሰሩን የሚሰራ ሰው ትዝ ይላችኋል እንዴ? ለምንድን ነው የእግዚአብሔርን ሰው ሐዋር ስራ ምዕራፍ ሃያ ስምንት ላይ ለምንድነው ነው ፉኝት የነደፈችው? መጽሐፉ ሲናገር እኮ ጭራረው እየለቀመ ስላቀጣጠለም ማንም እዛ ጋር በፉኝት የተነደፈ የለም። ለምንድን ነው የእግዚአብሔርን ሰው ፉኝት መታ የነደፈችው? ጭራጮን ለቅሞ እሳት ሲያቀጣጥል ነበር። ወዳጆች እሳት፣ መንፈሳዊ እሳት የሚያቀጣጠል ህብረት ብዙ ማዕበል ወጀብ ይኖርበታል። ነገር ግን ከማዕበሉ ከወጀቡ በላይ እግዚአብሔር አለ። ለዚህ ለመጽሐፍ እኮ ሲናገር በቃ ካሁን ካሁን ሞተ ሲሉ ካሁን ካሁን ሞተ እያሉ ሲጠባበቁ ሐዋርያውን እኮ ፉኝቷን አራገፋት ይላል። ታውቃላችሁ ከእግዚአብሔር ጋር ኅብረት ካላችሁ በኅብረትም እንዲሁም ከወገኖች ጋር ጠንካራና ድል የሚያስገኝ ኅብረት ካላችሁ ድሉ የናንተ ነው። እግዚአብሔር ድል ይሰጣችኋል። ጠላቶቻችሁ ከእናንተ ጋር አይቀጥሉም፣ ይራገፋሉ። እንደ ፉኝቷ ይራገፋሉ። እነ አሞንያ ሰንበሌት እነ እነሰንበለጥ እንዲሁም እነ ጌሳም እነዛ እኮ ቀሩ። እንዲሁም እንደተናገረው ሐዋርያው ራሱ ማነው ነህምያ፣ እንደተናገረው እናንተ ድል ፈንታ የላችሁም በኢየሩሳሌም። እኛ ተነስተን እንሰራለን፣ እግዚአብሔር መከራውን ይሰጠናል። እናንተ ግን ድልፈንታ የላችሁም። ወዳጆቼ ጠላቶቻችሁ ከእናንተ ጋር አይወርሱ፣ ጠላቶቻችሁ ድልፈንታ የላቸው፣ እናንተ ትሻገራላችሁ፣ መስጠማቸው አይቀር፣ እናንተ ፍሬያማ ትወዳላችሁ፣ እነሱ ምንድን ነው መድረቃቸው አይቀርም። መበተናቸው አይቀርም። አይዘልቁም ከእናንተ ጋር። ለዚህ ነው እፉኝቷን አራገፋት ይላል፣ ወደ እሳቱ አራገፋት ይላል። ጠላቶቻችን መቃጠላቸው አይቀርም። አየር ላይ ያሉ፣ በስጋ ለባሽ በስተጀርባ የሚሰሩ፣ በጥልቅ ያሉ መስጠማቸው አይቀርም። መርገፋቸው አይቀርም። መቃጠላቸው አይቀርም። እኛ ግን በህብረት ከእግዚአብሔር ጋር ከወገኖች ጋር ከወንድሞች ጋር ከእህቶች ጋር በህብረት ከሰራን በህብረት ከተነሳን እንደ ቤተሰብ እንደ ሀገር እንደ ቤተ በህብረት ከተንቀሳቀስን ህብረታችንን ከጠበቀን እግዚአብሔር መከናወንን፣ ድልን፣ ፍሬን ይሰጠናል። እግዚአብሔር በዚህ ቃል ይባርካችሁ። በዚህ ቃል ፍሬያማ ሁኑ። በእውነት መከናወናችሁንና ድላችሁን በኢየሱስ ማየት ይሆንላችሁ። በክርስቶስ ኢየሱስም አሜን።